ና የተለያዩ የእንግሊዘኛ ወርዶችን እንዴት በቀላሉ እንደምናነብና ትርጉማቸውስ ምን ማለት እንደሆነ ተማምረን ነበረ። ዛሬ ደግሞ ክፍል ሁለት ቪዲዮ የምን መማር ይሆናል ከዚህ ጋር የምታዩአቸውን የተለያዩ የእንግሊዘኛ ወርዶች እንዴት በቀላሉ ማንበብና በአማርኛው መተርጎም እንደምንችል እንማማራለን። እንግዲህ በባለፈው ትምህርታችን የቪዲዮችንም እንደነገርኳችሁ እንግሊዘኛን በቀላሉ አረፍተ ነገር ለመመስረት በቀላሉ ለመናገር የግድ መጀመሪያ ወርዶችን ማወቅ ይኖርብናል። ሰው ወርዶችን እንዴት እንደሚነበቡና ትርጉማቸው ምን ማለት እንደሆነ ካወቅነም በኋላ ቃላቶችን በማገጣጠም አረፍተ ነገር በመመስረት በቀላሉ እንግሊዝኛን መናገር፣ ከሰዎች ጋር መግባባት እንችላለን ማለት ነው። ሰው በዛሬው ትምህርታችን እንዴት እንደምናነብና ትርጉማቸው ምን ማለት እንደሆነ የምንማር ይሆናል። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ ወርድ ምን ይላል? እስኪ እናንብበው፣ እስኪ ዘ ን ዘን ዘን ብያ ነባዋለሁ። አሁን ከዚህ ጋር ዘ ቲኤችኢን ይወክላል፣ ወይም ደግሞ ቲኤችኢ እንደ ዘ ነው የምናነበው። ኤንን ደግሞ እንደን። ሰው ዘንናንን በአንድ ላይ ስናነባቸው ዘ ን ዘን ዘን ብያ ነባዋለሁ። ከዚህ ጋር ምን ይላል? ዘን ይላል ማለት ነው። በአማርኛ የጻፍኩላችሁ እንዴት እንደምናነባው ነው። ኦኬ፣ ዘን ማለት በአማርኛው ምን ማለት ነው የሚለውን ነገር ስናይ ከዚያም ማለት ነው። ከዚያም ለማለት ስንፈልግ ዘን ማለት ይቻላል ማለት ነው። ኦኬ፣ ወደ ሁለተኛው ስንል ሁለተኛውስ ምን ይላል? ሁለተኛው ደግሞ ዜ ር ዜር ዜር ብለን እናነባዋለን። ዜር ማለት ምን ማለት ነው? እዚያ ከዚያም ማለትና እዚያ ማለት ልዩነት አለው ማለት ነው ሰው ዜር ስንል እዚያ ማለት ነው እዚያ ኦኬ ይህም በዚህ ካየን ወደ ሶስተኛው ስነድ ሶስተኛውስ ምን ይላል ሶስተኛው ደግሞ ቬ ር ይ ቬሪ ቬሪ በአማርኛውም ቬሪ ይላል ትርጉሙ በጣም ማለት ነው በጣም ኦኬ ወደ ሚቀጥለው ስነድ የሚቀጥለው ምን ይላል የሚቀጥለው ደግሞ እስ ቲ ል እስቲል እስቲል እስቲል ማለት ምን ማለት ነው? አሁን አሁን እንደ ማለት ነው። ኦኬ አሁን ከዚህ ጋር ኤስ እንደ ስን የተነበበች ቲ አይ ደግሞ እንደ ቲ ኤል ኤል እንደ ልን የተነበበ በአንድ ላይ ማለት ነው። ሰው ሙሎ ስናነበው እስቲል እስቲል ብለን እናነባዋለን። ኦኬ የሚቀጥለውስ ምን ይላል? የሚቀጥለው ደግሞ ኋይ ኋይ ኋይ ኋይ ማለት ምን ማለት ነው? ለምን ማለት ነው። ለምን ለማለት ስንፈልግ ኋይ ማለት እንችላለን። ኋይ። ኦኬ፣ ወደዚህኛው ሰነድ እኛውስ ምን ይላል? የእኛው ደግሞ ሮክ ሮክ ሮክ፣ በአማርኛውም ሮክ ይላል። ትርጉሙ አለት ማለት ነው አለት። እሺ፣ ወደዚህኛው ሰነድኛውስ ምን ይላል? ይኛው ደግሞ ፋ ይን ፋይን ፋይን ኤፍ አይን ፋይ ብለን ማንበብ ኤንን እንደን ማንበብ በአንድ ላይ ሲነበብ ፋይ ን ፋይን ፋይን። በአማርኛውም ፋይን ይላል ትርጉሙም ማለት ነው። ፋይን ማለት ደህና ማለት ነው። ደህና። ኦኬ ይህን በዚህ ካየን ወደ ሚቀጥለው ስንሄድ የሚቀጥለው ደግሞ ምን ይላል? ኦኬ፣ ሶ ሶ ብለን እናነባዋለን። ኤስ ኦ ሁሌም ሶ ተብሎ ነው የሚነበበው። በአማርኛውም ሶ ይላል። ሶ ማለት ስለዚህ ማለት ነው። ስለዚህ ለማለት ስንፈልግ ሶ ማለት ይቻላል። ኦኬ። ወደ ሁለተኛው ስነድ ሁለተኛው ደግሞ ናው ናው ብለን እናነባዋለን። ከዚህ ጋር ምን ይላል ናው ይላል በአማርኛው ትርጉሙ ናው ማለት አሁን ማለት ነው፣ አሁን። እሺ፣ ቲኦኦ ደግሞ በአንድ ላይ ሲነበብ ቱ ብለን እናነባዋለን። ቱ ቱ ማለት በአማርኛው ማለት ነው፣ በጣም በጣም እንደማለት ነው። ቱ ማለት በጣም እንደማለት ነው የሚሆነው። ኦኬ፣ እሺ፣ ወደዚህኛው ስንሄድ እኛው ደግሞ ምን ይላል ኦ ኤፍ ኤፍ ባንድ ላይ ምን ብለን ነው የምናነበው? ኦፍ ኦፍ ኦን እንደ ኦ ማንበብ፣ ኤፍ ኤፍ ደግሞ እንደ ፍ ባንድ ላይ ኦ ፍ ኦፍ፣ ኦፍ ኦፍ ማለት ማጥፋት ማለት ነው። ማጥፋት ኦን ማለት ማብራት ሲሆን ኦፍ ማለት ማጥፋት ይሆናል ማለት ነው። ኦኬ ወደዚኛው ስኔ ደኛውስ ምን ይላል? ሂ ር ሂር ሂር ሂር፣ ማለት ከዚህ ከዚህ እንደማለት ነው። እሺ ይስ ምን ይላል? ቲ ደብሊው ኦ በአንድ ላይ ሲነበብ፣ ቱ ቱ ቱ ማለት ሁለት እንደማለት ነው። ሁለት ለማለት ስንፈልግ ቱ ማለት ይቻላል ማለት ነው። እሺ ወደዝኛው ስንሄድ እኛውስ ምን ይላል? ቲ ኤች አይ ኤስ በአንድ ላይ ሲነበብ ዚስ ዚስ ማለት ምን ማለት ነው? ይህ እንደማለት ነው። ወይም ደግሞ ካጠገባችሁ ያለን ነገር ለመግለጽ ስትፈልጉ ዚስ ማለት ይቻላል። ዚስ ማለት ይህ ማለት ነው፣ ወይም ደግሞ አጠገባችሁ ያለ ነገር እንደማለት ነው። ኦኬ። ይህን በዚህ ካየን ወደሚቀጥለው ስንሄድ የሚቀጥለው ደግሞ ኤን ኦ ይላል። ኤን ኦ ማለት እንደነገርኳችሁ ኖ ኖ ብለን ነው የምናነበው። ኦኬ ኖ ማለት ኖ ማለት አይ ማለት ነው። አይ ምን ማለት ነው? አይሆንም እንደማለት ነው። ወይም ደግሞ ኖ ማለት ኔጌቲቭ ወይም ደግሞ አፍራሽ ነገር ነው ማለት ነው። ኦኬ ወደ ሁለተኛው ስንድ ሁለተኛውስ ምን ይላል? ሁለተኛው ደግሞ ጀስት ጀስት ብለን እናነባዋለን። በአማርኛው ምን ይላል? ጀስት ይላል። ጀስት ማለት ብቻ ብቻ እንደማለት ነው። ብቻ አሁን ከዚህ ጋር ጂዩን እንደ ጄ ነው የምታነቡት ኤስን እንደ ስ ቲን ደግሞ እንደ ት ማንበብ፣ ሶ በአንድ ላይ አገጣጥማ ስናነበው ምን ይሆናል? ጀ ስ ት ጀስት ጀስት። ኦኬ ወደ ሶስተኛው ስነር ሶስተኛውስ ምን ይላል? ደብሊዩ ኤል ኤል በአንድ ላይ ሲነበብ ዌል ዌል ብለን ነው የምናነበው። ዌል ማለት ደህና እንደ ማለት ነው። ከዚህ ጋር የታችሁ ከሆነ ፋይን ማለት ደህና ማለት ነበረ። ከዚህ ጋርም በተመሳሳይ ዌል ማለት ደህና ማለት ነው። ተመሳሳይ የሆነ ትርጉም አላቸው ማለት ነው። ስትፈልጉ ዌልን፣ ስትፈልጉ ደግሞ ፋይንን መጠቀም ይቻላል። ምን ለማለት ደህና ብለን ለመናገር ስንፈልግ ከሁለቱ አንድላቱ መርጠን መጠቀም ይቻላል ማለት ነው። ኦኬ መልካም። ወደዚኛው ስነድኛውስ ምን ይላል? አ ዋ ይ አዋይ አዋይ በአማርኛውም አዋይ ይላል። አዋይ ማለት ሩቅ እንደማለት ነው። ሩቅ ኦኬ። ወደዚህኛው ስንሄድ ይህኛውስ ምን ይላል? ኤ ጂ ኤች ኤች ኦኬ። ከዚ ጋር ምን ይላል? ኤች ይላል። ኤ ማንን ትወክላለች? ኤን ነው የምትወክል ጂኢ በአንድ ላይ ደግሞ ጂን ይወክላሉ። ሰው በአንድ ላይ ሲነበብ ኤች ኤች ኤጅ ማለት እድሜ እንደማለት ነው። እድሜ ኦኬ። ወደዚህኛው ስነድ የኛውስ ምን ይላል? የኛው ደግሞ ጊ ት ጊፍት፣ ጊፍት፣ ጊፍት ማለት ምን ማለት ነው? ስጦታ ማለት ነው። ስጦታ። ኦኬ ወደ መጨረሻው ደርሰናል። የመጨረሻው ምን ይላል? ኤችኢ የተለመደ ወይም ደግሞ ኮመን የሆነ ነገር ነው። ኤችኢ ምን ተብሎ ይነባባል? ሂ ብለን እናነባዋለን ሂ በአማርኛውም ሂ ይላል። ሂ ማለት ትርጉሙም ማለት ነው፣ እሱ ማለት ነው። ለሴት ሺ እንላለን፣ ለወንድ ደግሞ ሂ እንላለን። ሂ ማለት እሱ ማለት ነው። እሱ። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበረ። እንደነገርኳችሁ በተለይ እንግሊዘኛን ለማውራት ለመናገር የምትፈልጉ ልጆች ካላችሁ መጀመሪያ በደንብ ማወቅ ያለባችሁ የእንግሊዘኛ ወርዶችን ነው የእንግሊዝኛ ወርዶችን በደንብ እንዴት እንደሚነበቡና በአማርኛው ትርጉማቸው ምን ማለት እንደሆነ ማወቅ መረዳት ከቻልነን፣ እነዚህን አገጣጥመን አረፍተ ነገር መመስረት እንግሊዝኛን በቀላሉ መናገር ማንበብ፣ መጻፍ መቻል በጣም ቀላል ወይ ደግሞ ሲምፕል ነው የሚሆነው ማለት ነው። ሰው መጀመሪያ እያንዳንዱን ወርድ ማወቅ ይጠበቅባቸዋል ማለት ነው። ወርዶችን ሳታውቁ አገጣጥመን አረፍተ ነገር እንመስረት እንግሊዝኛ እንናገር ብትሉ ትንሽ ላይገባ ስለሚችል መጀመሪያ ወርዶችን ማወቅ፣ ከዛ አረፍተ ነገር መመስረት፣ እንግሊዝኛን መናገር መለማመድ ወደ መሻል ብንሄድ የበለጠ ውጤታማ ያደርገናል ማለት ነው። እንግዲህ ዛሬ ትምህርታችን የቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘሁ። ሰላሙን